ኦኬ አመሰግናለሁ ኤርሚያስ አይ ቲንክ በዚህኛው ዙር አራት ሰው ጠይቋል በአብዛኛው ጥያቄዎቹ ተያያዥ ናቸው ማለት ይቻላል እና እኔ አንድ ነገር ላይ ትንሽ መግባባት መፍጠር ያለብን ይመስለኛል ይሄ የሰላማዊ ትግልን አዋጭነት በሚመለከት እሱ ላይ ይመስለኛል የግልጽነት ችግር ያለው አሁን ብዙ ሰዎች ሰላማዊ ትግል ኢትዮጵያ ውስጥ ተቀባይነት የለውም አይሰራም የሚል አመለካከት ውስጥ ነው ያላቸው። ይሄ ሰላማዊ ትግል በማይሰራበት ሁኔታ፣ ሰላማዊ ትግል ተቀባይነት በሌለበት ሁኔታ ለምንድነው አንተ የምትሄደው ምን ለማምጣት ነው የሚል ጥያቄ ያላቸው አካሎች አሉ። ለምሳሌ አሁን ኢትዮጵያ ውስጥ ሰላማዊ ትግል ተቀባይነት የለውም የሚል ሀሳብ ያለው ሰው ከእኔ አሳሰብ ጋር ነው የምሄደው። እኔም እያልኩህ ያለሁት ይሄ ወረቀቴ ላይ በደንብ የሄድኩበትን ሐሳብ ካያችሁት ኢትዮጵያ ውስጥ አሁን የሰላማዊ ትግል እንደ አማራጭ የማይታይበት ሁኔታ ተፈጥሯል። ሰላማዊ ትግል መካሄድ አለበት ብለን የምናምን ድርጅቶችና መሪዎች በአገሪቱ ፖለቲካ ሚና የለሽ ሆነናል፣ ተደማጭነት የለንም፣ ብዙ ድጋፍ የለንም። ስለዚህ ሰላማዊ ትግል ለውጥ የማምጣቱ እድል አሁን ባለው የኢትዮጵያ ተጨማጭ ሁኔታ በጣም በጣም ዝቅተኛ ነው ብዬ ነው እኔ የምማምነው እና በቃ፣ ሰላማዊ ትግል ኢትዮጵያ ውስጥ ማድረግ ቀላል ነው ነባራዊ ሁኔታው አሁን ሰላማዊ ትግል ለማካሄድ ይፈቅዳል ብዬ አይደለም የሚሄደው። ደግሜ ደጋግሜ እዛም ወረቀት ላይ የገለጽኩት በኢትዮጵያ ነባራዊ የፖለቲካ ሁኔታ አሁን ሰላማዊ ትግል ቦታ የለውም። በሰላማዊ ትግል ውጤት እናመጣለን ብለን የምንፍጨረጨር ሰዎች ተቀባይነት የለንም። ተቀባይነት ያላቸው ከኛ በተጻራሪ ጦርነትን የሚሰብኩ ሰዎች ናቸው ወይም የፖለቲካ ሀይሎች ናቸው የሚል ነው እና አንዳንዴ እዚህ ላይ ግልጽ አመለካከት ቢኖር ጥሩ ይመስለኛል። እዚህ ላይ ግን ምንድነው ሊሰመርበት የሚገባው፣ ይሄ ማለት ግን ሰላማዊ ትግል ስተት ነው ማለት አይደለም። ሰላማዊ ትግል ኢትዮጵያ ውስጥ አሁን ሊሰራ ያልቻለው ስልቱ ስተት ስለሆነ አይደለም። እኛ የፖለቲካ ተዋናኞቹ ሰላማዊ ትግልን በአግባቡ ማካሄድ ስላልቻለን፣ ለምሳሌ ሁለት ነገር ሁለት ነገር በሰላማዊ ትግል መታገል የሚፈልጉ ሰዎችን እናስፈራራቸዋለን። ይሄ አገዛዝ እኮ ይገላል ይሄ አገዛዝ እኮ ያስራል። የሚያስርና የሚገል አገዛዝ ባለበት እንዴት ትታገላለች? እንዴት በሰላም ለውጥ አመጣለሁ ብለህ ትንቀሳቀሳለህ? የሚል ማስፈራሪያን ይጠቀማል። እውነቱን ለመናገር ሰላማዊ ትግል ሲያካሂዱ በአገዛዙ እስር ቤት የተወረወሩ ሰዎችንም እንደ አርያ መቁጠርና አዲስ ተነሳሽነት በነሱ መስዋዕትነት መፍጠር ሲገባል እንደ መቀጣጫ እንደ መፈራረጃ ነው ምናቀርባቸው እነ ከሌ ምናመጡ? ይኸው እስር ቤት እኮ ገብተው እየማቀቁ ነው። እነ ከሌ ምናመጡ? ተገለው እኮ አስከሬናቸው ነው የተጣለ። ስለዚህ በሰላማዊ ትግል ቀጥላለው ካል እነሱ ጣፈንታ ነው የሚደርስ እያሉ ይሄ በጣም በጣም የተሳሳተ አካሄድ ነው። ሰላማዊ ትግል የትም ዓለም የሚካሄደው የሚያስርና የሚገል መንግስት ባለበት ሀገር ጭምር እንዳውም፣ የሚያስርና የሚገል መንግስት ከሌለ ትግል የሚባለውም ነገር አያስፈልግም። ይሄ ምርጫ ፉክክር ነው የሚኖሩበት አራት ወይም አምስት ዓመት። ትግል የሚባለው ነገር መታሰርን፣ መሞትን፣ መውደቅ፣ መነሳትን የሚጠይቅ ነገር ስለሆነ ስለዚህ በሰላማዊ ትግል አርያነት በታሪክ የሚጠቀሱት የትግል የህዝብ የትግል እንቅስቃሴዎች ሁሉ በገፍ መሞትና መታሰር የነበረባቸው ናቸው። ትግሉ የተካሄደው ራሱ የሚገልና የሚያስር መንግስት ጋር ነው። ስለዚህ የሚገልና የሚያስር መንግስት መኖሩ የሰላማዊ ትግልን አይሰራም ለማለት ምክንያት ሊሆን አይችልም። እንደውም የሰላማዊ ትግል አስፈላጊ ነው ለማለት ነው ምክንያት መሆን የሚገባው። እዚህ ላይ መተማመን ያለብን ይመስለኛል። መንግስት ስላሰረ ስለገደለ ሰላማዊ ትግል አይካሄድም የምንል ከሆነ በቃ ሰላማዊ ትግል አልገባንም ማለት ነው። ሰላማዊ ትግል የሚካሄደው የሚያስርና የሚገል መንግስት በሌለበት ከሆነ እያወራን ያለ ነው። ስለ ምርጫ ፉክክር ነው ማለት ነው። አውሮፓ ወይም አሜሪካ እንደሚታየው እንደሱ አይደለም። እንዳውም ቀደም ያሉ በታሪክ የምናውቃቸው እንደ ማህተመ ጋንዲ ያሉ የሰላማዊ ትግል የፖለቲካ መሪዎች እንዳውም የሚሉት ምንድን ነው? ሰላማዊ ትግል የበለጠ ውጤታማ የሚሆነው የሚያስርና የሚገል አገዛዝ ባለበት አገር። ይሄን መገንዘብ ያስፈልጋል። እና አንዱ ትልቁ ችግር ሰላማዊ ትግልን ኢትዮጵያ ውስጥ እንዳይሰራም ያደረግነው በማስፈራራት ነው። ከዚህ የማስፈራራት ፖለቲካ ካልወጣን ጀግኖችን ልንፈጥር አንችልም፣ መሪዎችን ልንፈጥር አንችልም። ይሄ የሕዝብ ትግል ነው። በሕዝብ ትግል ሂደት ውስጥ እየታገልን የምንታሰር የምንሞት ከሆነ የትግሉ ባህሪ ነው ብለን መቀበል የሚታሰሩ የሚሞቱ ሰዎችን እንደ አሪያ መከተል ነው ያለብን እንጂ ማስፈራሪያ መቀጣጫ መፈራረጃ አድርገን ማቅረብ የለብንም። ይሄ ትልቅ በደል ነው ብዬ አንዱ የማስፈራራት ችግር ነው። ሰላማዊ ትግልን ኢትዮጵያ ውስጥ እንዳይሰራ ያደረገው መንግስት ያስፈራራል በአንድ በኩል፣ በሌላ በኩል ደግሞ ተቃዋሚው ኃይል ራሱ ያስፈራራል። ህዝቡ እንዴ ብሎ በሰላማዊ ትግል እምነት ኖሮት ይታል ዋናዎች እኮ የምናስፈራራው ተቃዋሚ ነን የምንል ሚዲያዎች ነን፣ ተቃዋሚ ነን የምንል ፓርቲዎች ነን፣ ውጭ ሀገር ያለን አሁን በሰላማዊ ትግል ለውጥ አይመጣም፣ የሚያስር መንግስት ነው፣ የሚገል መንግስት ነው ከዚህ ጋር ሰላማዊ ትግል ማካሄድ አያስፈልግም እያልን ህዝቡን እኮ የምናስፈራራው እኛ ነን። እንደገና በተቃራኒው አንዳንድ ጊዜ እንወጣና የአዲስ አበባ ህዝብ ቤቱ አናቱ ላይ እየፈረሰ በኑሮ ውድነት እየተሰቃየ እንዴት ዝም ብሎ ያያል ብለን ደግሞ እንከሰዋለን። ይሄ ሁለቱ የሚጋጭ ነገር። ሁለተኛው ነጥብ ሁለተኛው ነጥብ ሰላማዊ ትግል እንዳይሰራ ያደረገው ችግራችን በትጥቅ ትግል ብቻ ይፈታል የሚል የጠነከረ ወይም የገነገነ አስተሳሰብ ብዙ አሁን ከተማ ውስጥ ያለው የህብረተሰብ ክፍል ለምንድነው ወተህ ማትታገለው ተብሎ ቢጠየቅ ታጣቂ ኃይሎች ነገ መስዋዕትነት ከፍለው ነፃ ያወጡኛል ብሎ ነው እየጠበቀ ያለ። በአዲስ አበባ ጎዳና እየመጡ ነው የሚል መዝሙር ሲዘመር የሰማ ነው ያለ። ምክንያት አለ። ቁጭ ብሎ እሱ በሰላም እየኖረ የአርሶ አደሩ ልጆች የገጠር ልጆች ጠመንጃ አንስተው ገለው ሞተው መስዋዕትነት ከፍለው ነፃ ያወጡኛል ብሎ እየጠበቀ፣ ይሄ ትክክል አይደለም። በኢትዮጵያ ተጨባጭ ሁኔታ ሁለቱም ትግሎች አሁን ነባራዊ ሁኔታ እንዲኖሩ አስገዳጅ ሁኔታ ፈጥሯል። በሰላማዊ ትግል እምነት ያለን ሰዎች ስላለን እምነት ያላቸው ድርጅቶች ስላሉ ደካማ የሚሆኑ ጠንካራ የሚሆኑ አገር ቤት ከ50 ከ60 በላይ በሰላማዊ ትግል ትግል እናደርጋለን ውጤት ማምጣት እንችላለን ብለው የተደራጁ የፖለቲካ ፓርቲዎች አሉ። ድጋፍ ባይሰጣቸው እየተንቀሳቀሱ ያሉ ተስፋ ያልቆረጧል። ስለዚህ በሰላማዊ ትግል ምናምን ኃይሎች አሉ። እስቲ ሰላማዊ ትግል በአገሪቱ ሕግ በአዋጅ እስካልተከለከለ ድረስ ከሕጉ እስካልጠፋቀ ድረስ ባለው ጠባብ ሁኔታ ገብተን ለውጥ ማምጣት እንችላለን የሚል እምነት ያለን ሰዎች አለን፣ ድርጅቶች አሉ። ስለዚህ አንዱ ነባራዊ ሁኔታ ይሄ እንዲኖር አድርጓል። ሁለተኛው ደግሞ ካገዛዙ አምባገነንነት በመነጨ አፋኝነት፣ ገዳይነት በመነጨ ደግሞ ብዙ ሰው ጠመንጃ እያነሳ ጫካ ከገብ ይህን ሪያሊቲ አሁን ያለው መንግስት ፈጥሮታል። ማንም አይደለም የፈጠረ አፈናውን ግፊቱ ግፊቱን የፈጠረው ነገር ግን አሁን እኔ ወጥቼ እኔም አምነው በሰላማዊ ትግል ነው በትጥቅ ትግል አላምንም። የትጥቅ ትግል ለኢትዮጵያ ዘላቂ መፍትሄ ያመጣል ብዬ አላምንም። እኔ ስላላመንኩ ግን የትጥቅ ትግል አሁን ባወግዘው ላቆመው አልችልም። ለምን በመንግስት የአፋኝነት ባህሪ ብዙ ሰው ጠበንጃ አንስቶ ተገዶ በተጽዕኖ ጫካ ገብቶ እየተዋጋ የፖለቲካ ኮዛ አለ። ያ ትግል ደግሞ ህዝባዊ እንቅስቃሴ ሆኗል። በህዝቡ ውስጥ ተቀባይነት አለቱ ይሄን ችግር አቁሙ በማለት እናስቆመው ጀኒውን ሀቀኛ የሆነ ድርድር በማድረግ ነው ውይይት በማድረግ ነው የሀገሪቱን ችግር በጋራ ለመፍታት በመዘጋጀት ነው ማስቀረት የሚቻለው እንጂ ጦርነትን በማውገዝ ልናስቆሙ አንችል። ስለዚህ ይሄን ሪያሊቲ ማየት ያስፈልጋል። ስለዚህ በሰላማዊ ትግል የምናምን ኃይሎች በዚህ ቀዳዳም ውስጥ ሆነን ለውጥ እናመጣለን የሚለውን እምነታችን ይዘን ስንታገል መደገፍ ነው ያለብን መነቀፍ የለብን። በትጥቅ ትግል የሚያካሄዱ ኃይሎች ደግሞ በዘላቂነት ትጥቅ ትግል ውጤት እንደማያመጣ የምናምን ሰዎች ብንኖር ይሄን ችግር የፈጠረው በዋናነት አገዛዙ መሆኑን ሪኮግናይዝ ማድረግ አለብን ማድረግ አለብን። ስለዚህ የትጥቅ ትግሉ የራሱን ሂደት ቀጥሎ ማንም ሊያስቆመው አይችልም። ይሄን የትጥቅ ትግል ሊያስቆም የሚችለው መንግስት ወደ እውነተኛው የውይይትና የድርድር ባህል ከመጣ ብቻ አፈናን፣ ግድያን፣ እስራትን ካቆመ ብቻ ነው። ጦርነትን ኢትዮጵያ ውስጥ ማቆም የሚችል የፈለገ የሰላማዊ ታጋይ ነን የምንል ሰዎች ወጥተን ጦርነትን ብናወግዝ መፍትሄ አያመጣም ብለን ብንናገር ልናስቆመው አንችል አንችል። ይህን ግንዛቤ ውስጥ ማስገባት ያስፈልጋል። ስለዚህ ሰላማዊ ትግሉ መካሄዱ አገዛዙን ለመገዳደር፣ ለሀገሪቱ ችግር መፍትሄ ለማምጣት አንድ አጋዥ እንዳውም ወሳኝ ኃይል ነው እንጂ የሚነቀፍ ኃይል አይደለም። ሰላማዊ ትግል ከሌለ ደግሞ ኢብን በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች ተጨባጭ አጀንዳ ሊኖራቸው አይችልም። ማንም ትጥቅ ትግል ኢትዮጵያ ውስጥ የሚያደርግ ኃይል ለምንድን ነው ጠበንጃ ያነሳው ተብሎ ሲጠየቅ በሰላም መታገን ስላልተቻለ በሰላም የሚታገሉ ሰዎች ስለሚታሰሩ ስለሚታፈኑ ስለሚገደሉ ነው ነው የሚለው አይደለም? ሰላማዊ ትግሉ ባይኖር ይሄን አጀንዳ ከየትም ሊያመጣው አይችልም በትጥቅ ትግል የሚያምን ሰው እኔ በትጥቅ ትግል አላምንም። እኔ በትጥቅ ትግል የሚያምኑ ሰዎች ተገደው ወደዛ የገቡ አሁን ጦርነትን ሲያካሂዱ ሁልጊዜ ካፋቸው ሊለይ የማይገባው ሀሳብ ወደን አደለም እዚህ ውስጥ የገባ ነው። ተገደን ነው። የትጥቅ ትግል መፍትሄ ያመጣል ብለን አደለም። ስንገደል እራሳችንን መከላከል ስላለብን ስላለብን አፈና ስለተፈጸመብን ነው። መፈናፈኛ ስላጣ ይሄ ሁኔታ ከተለወጠ ወደ ሰላማዊ መድረክ የመግባት ፍላጎት ነው ያለን። ይሄን ችግር የፈጠረብን ይሄን ሁኔታ የፈጠረብን አገዛዙ ነው ብለው ነው መናገር ያለባቸው ብዬ ነው ማምኑ። አሁን ግን የምናየው ነገር እንደዛ አይደለም። አንዳንድ ኃይሎች በቃ ዘላቂ መፍትሄ ኢትዮጵያ ውስጥ የሚያመጣው የትጥቅ ትግል ነው የሚል እምነት አለን ነው የሚሉት። ስለዚህ አንደራደርም አንወያይም የሚል የጽንፍ አቋም ሲያራምዱ ነው የምናየው። ይሄ ትክክል ነው የሚል እምነት የለኝም። ትክክል ነው ትጥቅ ትግል ኢትዮጵያ ውስጥ አሁን የሚደረገው ህዝባዊ ድጋፍ አለው። ማንም ጋር መከራከር ይቻላል። ህዝባዊ ድጋፍ የለውም ሊባል አይችልም። የፖለቲካ ኮዝ አለው። የትጥቅ ትግል ኢትዮጵያ ውስጥ እንዲስፋፋ ዋናው ተጠያቂ አስቻይ መንግስት ነው። አገዛዙ አገዛዙ ሰላማዊ መድረኩን ቢከፍተው ኖሩ ቢከፍተው ኖሩ፣ በውይይት በድርድር የሚያምን ቢሆን ኖረ ስራትንና ግድያን መቀጣጫ አድርጎ የመጠቀም ፍላጎት ባይኖረው ኖሮ በምንም ተአምር የትጥቅ ትግሉ በዚህ መጠን አይጠናከርም ነበር። ሰላማዊ በሆነ አውዱ ውስጥ ጠመንጃ የሚያነሳ ኃይል ሽፍታ ከመሆን የተለየ ሚና ሊኖረው አይችልም። አሁን የህዝብ ድጋፍ ያገኙት ያለ ምክንያት አይደለም። አፋኝ አገዛዝ ስላለን በውይይት በድርድር የማያምን መንግስት ስላለም። ይህን ሪኮግናይዝ ማድረግ ያስፈልጋል። ግን በትጥቅ ትግል ደግሞ የሚያካሂዱ ሰዎች ለሺህ ዘመን ስንዋጋን ይኖር በየትም ዓለም በእኛም አገር። በትጥቅ ትግል ታግሎ ዘላቂ መፍትሄ ያመጣ ኃይል እስካሁን የለም። ስለዚህ ዘላቂ መፍትሄ ሊያመጣ እንደማይችል ራሳቸውም አምኖ መቀበል መቻል አለባቸው። ተገደን አማራጭ አተነሆን ጊዜ ውስጥ የገባ ነው የትጥቅ ትግል መፍትሄ ያመጣል ብለን አይደለም የሚል አመለካከት መያዝ አለባቸው የሚል እምነት አለ። የኔ አመለካከት ነው። እነሱ ይህን እንዳልያዙ እያየሁ ይህን ካለመያዝም አልፈው የሰላማዊ ትግል የሚያወግዙአለው ትክክል አይደለም። ህዝቡ በሰላማዊ ትግል መታገል ቻለ የአቅሙን ከሞከረ ሰየው ነው መባል ያለበት። በዚህም ረገድ የተዘበራረቀ ሐሳብ ነው የምንሰማው። አንዳንድ ለምሳሌ የፋኖ የኦላ አመራሮች ወጥተው የአዲስ አበባ ህዝብ እንዴት ዝም አለ ለምን አይታገልም ሲሉ እንሰማለን። አንዳንዶቹ ደግሞ ወጥተው ሰላማዊ ትግል የሚባል አይሰራም፣ እንደውም ሰላማዊ ትግል የሚያካሂዱ ኃይሎች እኛን አንደርማይን ለማድረግ ነው፣ የእኛን ትግል ለማንቋሸሽ፣ እንዳትከተሏቸው እንዳትሰሟቸው የሚል አፍራሽ ቅስቀሳ ሲያደርጉ እንሰማለን። ይሄ ትክክል አይደለም። ስለዚህ በዚህ ረገድ ያለውን ሁኔታ በአግባቡ መቀበል አለብን። እና ሞገስ ያነሳሁት ጥያቄ ከዚሁ ጋር የሚሄድ ነው ብዬ ነው። ለምሳሌ አዲስ አበባን አሁን በሚቀጥለው ምርጫ የመቆጣጠር እድላለን ብዬ አላምንም። ለምን? ሰላማዊ ትግል ያዋጣል የሚል እምነት በብዙ ህብረተሰብ አይምሮ ውስጥ የለም። ይሄ አመለካከት ቢለወጥና በሰላማዊ ትግል እምነት ቢኖረን ግን ምንም ጥርጥር የለኝም፣ በዚህ አጭር ጊዜ ውስጥ አዲስ አበባን ከገዢው ፓርቲ መንጠቅ እንችላለን የሚል እምነት አለ። ዘጠና ሰባት በሶስት ወር ዝግጅት ነው አዲስ አበባን ማሸንፍ ይቻላል፣ በሶስት ወር። አሁን ከአመት በላይ አለ። እውነቱን ለመናገር ሁሉም ተቃዋሚ በሰላማዊ ትግል እምነት ኖሮት ህብረተሰቡን ማሳመን ቢችል እንኳንስ በአዲስ አበባ ደረጃ በኢትዮጵያ ደረጃ ለውጥ ማምጣት እንችላለን የሚል እምነት ነው ያለ። የኔን እምነት ነው እየነገርኩ ያለሁት አሁን ያለው አጠቃላይ የፖለቲካ አትሞስፌር ግን ህብረተሰቡ ግን ይሄን አስተሳሰብ የመቀበል ፍላጎት የለም፣ የማዳመጥ ፍላጎት የለም።